ን ከጅቡቲ ያቸው ጋር የሚያደርገውን ጨዋታ ጨምሮ ቱኒዚያ ከማላዊ ጋር በተመሳሳይ ሰዓት የሚደረግ ጨዋታ ይሆናል ማለት ነው። ዛሬ በዓለም ዋንጫው ማጣሪያ የሚደረጉ ጨዋታዎች አልትኒያ ከፊንላንድ፣ እንግሊዝ ከላቲቪ፣ አልባኒያ ከአንዶራ፣ ፖላንድ ከማልታ፣ ሳን ማሪኖ ከሮማኒያ፣ ቦስኒያ ሄርሶ ኮፍኒያ ከቆብሮስ የሚያደርጉ ጨዋታ ዛሬ የሚደረጉ መርሃ ግብሮች ይሆናሉ። ወደ አጫጭር ስፖርታዊ ጉዳዮቻችን ለፍ የአማዲ ያለውን ጉዳይ እንመልከት። የ የማንችስተር ዩናይት ዩናይትድ ተጫዋች በሮበን አሞሪም ስር በጣም ጥሩ ጊዜ እያሳለፈ እንዳለበት ይታወቃል። ጉዳቱ እስኪገጥመው ድረስ ከውድድር አመቱ ውጪ ሊሆን የሚችልበት ጉዳት ነው ያጋጠመው ሲባል ነበር። አሁን ግን ዴሊ ሜል ይዞት በወጣው መረጃ መሰረት ምናልባት ማንቸስተር ዩናይትድ ኢሮፓ ሊጉን የሚያልፍ ከሆነ ወይም ደግሞ ከሩብ ፍጻሜው ከሊዮን ጋ ነው የተደለደለ ዩናይትድ ይህንን ጨዋታ በደርሱ መልስ አሸንፎ የሚያልፍ ከሆነ በግማሽ ፍጻሜው እንግዲህ ሊገኝ ይችላል ወይም ወደ ሜዳ ሊመለስ የሚችልበት እድል እንዳለ እየተገለጸ ነው የሚሆነው። ይህ የሚሆን ከሆነ ለዩናይትድ ተጨማሪ አማላጭ ነው። በዚህ የውድድር አመት ከዩናይትድ አስደናቂ ተጫዋቾች መካከል አማድ ዲያሎ አንዱ እንደነበር ይታወቃል። ይህ ተጫዋች እንግዲህ ወደ በውድድር አመቱ መጨረሻ ወደ ዩናይትድ ተመልሶ ጨዋታዎችን ሊያደርግ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው የ ሳንቾን ጉዳይ እንመልከት። ሳንቾ እንግዲህ ቼልሲን፣ በቼልሲ እንደሆነ ይታወቃል። አሁን ቼልሲ ግን የዚህን ተጫዋች ቋሚ ኮንትራክት ቋሚ ማድረግ አይፈልግም የሚሉ መረጃዎች ይወጡ ነበረ። አሁን ዴቪድ ኦርኔስት ይዘውት በወጣው መረጃ አምስት ሚሊዮን ፓውንድ ለዩናይትድ መክፈል ይጠበቅበታል፣ ወይም ደግሞ ተጫዋቹን በቋሚነት የማስፈረም ፍላጎት የማይኖረው ከሆነ ወደ ማንቸስተር ዩናይትድ ለመመለስ አምስት ሚሊዮን ፓውንድ መክፈል አለበት የሚል መረጃ እንደዚሁ ወጥቷል። የማስፈረም ግዴታ የተካተተበት የውሰት ውል እንደነበር ይታወቃል። እንግዲህ ለዚህ የውሰት ውል ሀያ አምስት ሚሊዮን ፓውንድ ሊከፍሉ ይጠበቅባቸዋል ያሳድራቸዋል ቼልሲዎች። ነገር ግን አሁን ይህንን ገንዘብ ከሚከፍሉ ይልቅ አምስት ሚሊዮን ፓውንድ ቅጣቱን ከፍለው ወደ ዩናይትድ ተጫዋቹ ለመመለስ ምርጫቸው ያደርጋሉ ይህንንም ጉዳይ በደንብ እያጤኑበት ነው የሚሉ መረጃዎች እንደዚሁ እየሰማን ነው። ግን አሁን ገንዘቡ አምስት ሚሊዮን ፓውንድ እንደሆነ እንደዚሁ እየተሰማ ነው የሚገኘው። በዚህ በዓለም ዋንጫ እንግዲህ የላቲን አሜሪካ ሀገራት ጨዋታቸውን እያደረጉ የሚገኙ ነገር ሌሊት የሚድ ወይም ዛሬ ሌሊት የሚደረጉ ጨዋታዎች አሉ ሌሊት ስለሆኑ ጨዋታዎች የሚደረጉ ስለማየት እንደዚሁ ከባድ እንደሆነ ይታወቃል። ነገር ግን እንደዚሁ የሚደረጉ ደግሞ ትላልቅ መርሃ ግብሮች ይኖራሉ። እነሱን ለአድማጮቻችን እንጠቁማቸው። አርጀንቲና ከብራዚል ጋር የሚያደርጉ ጨዋታ ይጠበቃል። መርሃ ግብሩ እንግዲህ ለሊት ዘጠኝ ሰዓት የሚጀምር መርሃ ግብር ነው። አርጀንቲና በዚህ ጨዋታ ላይ እየመራች ትገኛለች። በአስራ ሶስት ነጥቦች አንደኛ ደረጃ ላይ ትገኛለች። ኢኳዶር በተመሳሳይ አስራ ሶስት ነጥብ አላት። ብራዚል እንደዚሁ ሌሎችም ክለቦች እዚህ ምድብ ላይ እንግዲህ ከፍተኛ ነጥብ አላቸው። ግን ብራዚል ከአርጀንቲና የሚያደርጉ ጨዋታ ሁሌም ቢሆን በላቲን አሜሪካ ከሚደረጉ ጨዋታዎች የሚጠ ጠበቀው ነው ጨዋታ ላይ ይደረጋል። ከዛ ውጭ ግን ቬኔዝዌላ ከፔሩ የሚያደርጉትም ጨዋታ በተመሳሳይ ሰዓት 9 ሰዓት ነው የሚደረገው። ቺሊ ከኢኳዶር፣ ኮሎምቢያ ከፓራጓይም የሚያደርጉት ጨዋታ አለ። ቦሊቪያ ከኡራጋ የሚያደርጉት ጨዋታ ደግሞ ንጋት የሚደረግ ጨዋታ ነው። እነዚህ የላቲን አሜሪካ የማጣሪያ ጨዋታዎች ለማየት የሚመቹ እንዳልሆነ ይታወቃል። ነገር ግን ብራዚል ከአርጀንቲና የሚያደርገው ጨዋታ ይጠብቃል። አርጀንቲና 28 ነጥቦች አሉት። ኢኳዶር 22 ነጥቦች ነው ያሏት። ስለዚህ በ6 ነጥቦች ነው ከአርጀንቲና ብሄራዊ ቡድን ርቃ የምትገኘው ብራዚል አንድ ነጥቦች ነው ያሏትኝ ብራዚል ሶስተኛ ደረጃ ላይ መታለች። ኡራጋይ ሀያ ነጥብ ፓራጓይ እንደዚሁ ሀያ ነጥቦች አሏቸው። ኮሎምቢያ አስራ ዘጠኝ ነጥብ ቦሊቪያ አስራ ሶስት ቬንዚያ ቬንዙዌላ እንደዚሁ አስራ ሁለት ነጥቦች አሏት። ፔሩ አስር ቺሊ ዘጠኝ ነጥቦች አሏትኝ። በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። ብራዚል ከአርጀንቲና የሚያደርጉ ጨዋታ ግን እንደሌት ይደረጋል። ዊሊያም መረጃዎች እነዚህ ናቸው፣ በጣም እናመሰግናለን። ምሳሌ ደረሽ ስፖርታዊ መረጃዎች ላይ የአረዳ ቁርሳችን ቀጥሏል። የሙዚቃ እረፍት ወስደን እንመለሳለን። ብራዚል ምናምን ስላለ ነው ይህንን ዘፈን የጋበዘ ወላይታ ወላይታ